ሰላም ሰላም እንዴት ናችሁ? ያሁ ለሁሉም የዩቲዩብ ቻናል ቤተሰቦች በሌላ ዝግጅት ተመልሰናል። ባለፈው ዝግጅታችን ስለ ቃላት ክፍሎች እንደዚሁም የእያንዳንዳቸው ቃላት ወይም እያንዳንዱ ቃል በአማርኛ ቋንቋ ውስጥ ምን አይነት ተግባር አላቸው የሚለውን በአግባቡና እናንተን ይገባችኋል በሚል ብለን በተረዳነው ልክ አቅርበንላችሁ ነበር። ዛሬ እነዚያን ቃላት በተግባር እንዴት ነው ወይም በቋንቋ ውስጥ እንዴት ነው የምንጠቀምባቸው የሚለውን እያንዳንዱን ቃላት ደርድረን እንዲሁም ደግሞ አረፍተ ነገር እና ሀረጋትን እየሰራን ለንግግር እንዴት ነው የምንጠቀምባቸው ቃላት የተመሰረቱ ቃላትን እንግዲህ ስለ ቃላት ምስረታ ብዙ ቦታ ላይ አይታችኋል። ቃላት ፊደላት ተደርድረው ወይም በስርዓት ተሳክተውና ተደርድረው ቃል የሚባል ነገር እንደሚመሰረቱ እነዚህ ቃላት ደግሞ የተለያዩ የቃል ክፍሎች እንዳሉት ወይም የተለያዩ እንደሆኑ ከእነዚህ ውስጥ ለምሳሌ ስለ ስም፣ ስለ ግስ፣ ስለ ስም ገላጭ፣ ስለ ግስ ገላጭ ወይም ስለ ተውሳከ ግስ እንደዚሁም ደግሞ እያንዳንዱ እንዴት እንደሆኑ መስተዋድዶች፣ ቅጥያዎች እንዴት እንደሆኑ እያንዳንዱን ለማሳየት ሞክረናል። ዛሬ ደግሞ እነዚህ ቅጥያዎች፣ መስተዋድዶች፣ ቃላት እንደዚሁ ግሶች እና ስሞች ተደርድረው እንዴት በቋንቋ ውስጥ ለንግግር እንደሚያገለግሉ ወይም እናንተ እንዴት ደርድራችሁ መናገር እንደምትችሉ ወይም በጽሁፍ ውስጥ የምታገኟቸው ቃላት ምን ምን እንደሆኑ የምትረዱበትን መንገድ የእናንተ ይጠቅማል ብለን ባሰብነው መንገድ ይዘን መጠናል። እስከ መጨረሻው ተከታተሉን ሳብስክራይብ እያደረጋችሁ ቤተሰብ ሁኑን። እሺ፣ ከዚህ እንቀጥላለን። እንግዲህ ዝብ ዛሬ ከመጀመሪያው ላይ እንደዚህ የምታያቸው ቃላት አሉ። እነዚህን እያንዳንዳቸውን በስርዓት እናንተም በዚሁ በግረ መንገድ ማንበብ እንድትችሉ በዝግታ እያነበብኩ እንደዚሁም ደግሞ እነዚህን ቃላት እንዴት እንደምደረድሯቸው ወይም ትርጉም ወደሚሰጥ አረፍተ ነገር እና ሀረግ እንዴት እንደምትቀይሯቸው የማሳያችሁ ይሆናል። ተከታተሉኝ። ረ ጂ ሟ ረ ጂ ሟ ኤል ል ዳ ና ኤል ዳና ኤል ዳና እ ሁ ድ እ ሁ ድ ወይም ሰኞ ሰኞ ሰኞ ሰኞ ሰኞ ትመጣለች ትመጣለች ትመጣለች። እንግዲህ እንደምታዩዋቸው እነዚህ የተለያዩ ቃላት ናቸው። እነዚህ የቃል ክፍሎች በተለያየ የቃል ዘርፍ ውስጥ ይገኛሉ። በስም ገላጭ፣ በግስ ገላጭ እንደዚሁም ደግሞ በስምና እነዚህ ስሞች ወይም ደግሞ እነዚህ የስም ገላጮች የግስ ገላጮች ደግሞ የተለያየ ቅጥያዎች አሏቸው። እያንዳንዳቸው አረፍተ ነገር መስርተን እንዴት እንደምንለያቸው ደግሞ እናያለን። ረጅሟ ኤልዳና እሁድ ወይም ሰኞ ትመጣለች። ይኸው እንደዚህ አነበብናቸው። እንግዲህ በአረፍተ ነገር ውስጥ ደግሞ በስርዓት በቅደም ተከተል ትርጉም እንዲሰጥ አድርገን ለምሳሌ ከእነዚህ ቃላት ውስጥ እያንዳንዳቸውን ወደ አረፍተ ነገር ብንቀይረው ረጅሟ ኤልዳና እሁድ ወይም ሰኞ ትመጣለች። እንግዲህ ከነዚህ ቃላት ውስጥ ምን ምን እንደሆኑ በአረፍተ ነገር ውስጥ ደግሞ ምን ምን አገልግሎት እየሰጡ እንደሆነ እንዲ ለምሳሌ ረጅሟ ኤልዳና እንግዲህ ኤልዳና ናውን ወይም ስም የሚባለው ነው። ረጅሟ፣ ይሄ ደግሞ የስም ገላጭ ወይም አድጀክቲቭ ተብሎ የሚጠራው ማለት ነው። ረጅሟ ኤልዳና እሁድ እሁድ ወይም ሰኞ ትመጣለች። ወይም ሀረግ ከሀረግ ያያያዘ አያያዥ ቃል ወይም ኮንጃክሽን ይባላል በእንግሊዝኛው። ወይም ሰኞ ትመጣለች። ለምሳሌ ሰኞ ትመጣለች አንድ ሀረግ ነው። ረጀሟ ኤልዳና እሁድ አንድ ሀረግ ነው። ስለዚህ ይህን ሀረግ ከሀረግ ወይም አረፍተ ነገርን ከአረፍተ ነገር የሚያያይዝ አያያዥ ወይም ኮንጃክሽን ይባላል ብለን ባለፈው ቪዲዮዋችን አቅርበንላቸው ነበር። ስለዚህ እንደዚሁ የው ሀረግን ከሀረግ ሲያያይዝ አያችሁ። እሁድ ወይም ሰኞ ትመጣለች። ይሄ ደግሞ የግስ ገላጭ ነው። ትመጣለች ግስ ይባላል ማለት ነው። እንግዲህ የግስ ገላጮች በሌላ አባባል ተውሳከ ግስ ይባላሉ። እሺ፣ ቀጣዩን እንይ እስኪ። ይሄ የደጋግማችሁ ስታዩት ይገባችኋል ብዬ አስባለሁ። ይው መርካቶ መርካቶ ውስጥ የጅምላ ንግድ የተለመደ ነው። እንግዲህ እያንዳንዱን እናንብበው። መርካቶ መርካቶ ውስጥ ውስጥ የጅምላ የጅምላ ንግድ ንግድ የተለመደ የተለመደ ነው። ይሄው እንግዲህ እያንዳንዱ ቃላት ከዚህ ውስጥ በፊት እያንዳንዱን ቃላት የተለያየ ነው ብለን ግስ ነው ስም ነው የስም ገላጭ ነው የግስ ገላጭ ነው እያል ወይም ተውሳከ ግስ ነው እያል አቅረበንላችሁ ነበር። አሁን ደግሞ እያንዳንዱ እስኪ ባረፍተ ነገር ሲገባ ይህ አገልግሎቱ ምን እንደሆነ ላሳያችሁ። መርካቶ ውስጥ የጅምላ ንግድ የተለመደ ነው ይላል። እንግዲህ መርካቶ ስም ነው። የቦታ ስም ስሞች የቦታ የሰው የነገሮች ስያሜ ወይም መጠሪያ ነው። ስለዚህ መርካቶ የቦታ ስም ወይም የቦታ መጠሪያ ነው፣ እንደምታዩት። ከዚያ መርካቶ ውስጥ የጅምላ ንግድ የተለመደ ነው። ስለዚህ ውስጥ የሚለው እንደምታዩት መስተዋድድ ይባላል። መስተዋድድ ወይም ፕሪፖዚሽን መስተዋድድ ወይም ፕሪፖዚሽን ይባላል። ስለዚህ ይሄ መስተዋድድ ወይም ፕሪፖዚሽን ምን? ውስጥ መርካቶ ውስጥ፣ መርካቶ ውስጥ ከዛ የጅምላ ንግድ የተለመደ ነው። የጅምላ ንግድ የተለመደ ነው። ስለዚህ ከዚህ ላይ ነው የሚለው ነው የሚለው ግስ ወይም ማሰሪያ አንቀጽ ይባላል። ግስ ወይም ማሰሪያ አንቀጽ ይባላል። ከዚህ ከግሱ በኋላ እንዴት ሆነ፣ ወይም መርካቶ ምን ሆነ የሚለውን ነገር የሚገልጹት ደግሞ የግስ ገላጭ ወይም ተውሳከ ግስ ይባላል። የጅምላ ንግድ የተለመደ ነው። ምንድን ነው የተለመደው? ምንድን ነው የተለመደ? ምን የጅምላ ንግድ። ስለዚህ ከግሱ ላይ ሆነን ስንጠይቅ መልስ የምናገኝባቸው ነገሮች የዚህ ከዚህ ላይ ቆመን ስንጠይቅ መልስ የምናገኛቸው ነገሮች የዚህ ገላጭ ወይም ይሄ ራሱን ግስ ስላልነው ወይም ማሰሪያ እንቀጽ ስላልነው ነው የዚህ የማሰሪያ እንቀጽ ገላጭ እንላለን። ለምሳሌ መርካቶ ላይ ቁመን መልስ የምናገኝበት ሌላ በኋላው የመጣ ወይም በፊቱ የመጣ ነገር ቢኖር ኑሮ የስሙ ገላጭ ወይም የስም ገላጭ እንለው ነበር። ግን አሁን ሌላ ተጨማሪ ነገር ምንም እዚህ ጋር ላይ ስላላገኘን ውስጥ፣ መርካቶ ውስጥ የሚለውን መስተዋድድ የሚባል ወይም ውስጥ፣ የት መርካቶ ውስጥ የሚል መረጃ አገኘን ማለት ነው። እሺ ወደ ቀጣዩ እንሂድ። ሌላው ጽዳ ጽጌ ረዳ ጽጌ ረዳ ጽጌ ረዳ ጽጌ ረዳ በዚሁም ቃል እያነበባችሁ ወንበር ወንበር ወንበር አ ው አውጥታ ፀ ሐ ይ ፀሐይ ላይ ላይ ተቀመጠች ተቀመጠች። ስለዚህ እያንዳንዱን እዩት። ጽጌረዳ ወንበር አውጥታ ፀሐይ ላይ ተቀመጠች የሚሉ ቃላት አሉ። እነዚህን ቃላት ደግሞ በስርዓት ድርድረን እንዴት ነው በአረፍተ ነገር ውስጥ ምን ምንድን ነው አገልግሎታቸው ወይም ደግሞ በፊት ስንመድብ ስም ግስ የግስ ገላጭ የስም ገላጭ እያልን እንደደረደር ናቸው ወይም በየቦታው እንትን እንዳልናቸው እንዳስቀመጥ ናቸው። ከዚህ ውስጥም የእያንዳንዳቸው አገልግሎት ምን እንደሆነ እንያቸው። ጽጌረዳ ስም ነው። ጽጌረዳ የሰው ስም ነው። ስለዚህ ስም ደግሞ የሰው የቁስ የነገሮች መጠሪያ ስያሜ ከሆነ ስም ይባላል። ስለዚህ ጽጌረዳ ወንበር አውጥታ ፀሐይ ላይ ተቀመጠች። ጽጌ ረዳ ወንበር አውጥታ ፀሐይ ላይ ተቀመጠች። ይህ ግስ ነው ወይም ማሰሪያ አንቀጽ ይባላል። ጽጌ ረዳ ስም ነው። ወንበርም ስም ነው። ከዛ ወንበር አውጥታ ምን አድርጋ ተቀመጠች? አውጥታ፣ አውጥታ ምን ላይ ተቀመጠች? ፀሐይ ላይ። ፀሐይ ስም ነው። ላይ ይሄ ደግሞ ላይ ደግሞ መስተዋድድ ነው። ይሄኛው ፀሐይ የሚለው ከዚህ አረፍተ ነገር ውስጥ ተስማምቶ ተግባብቶ ትርጉም ሰጥቶ እንዲገባ ሁኔታዎችን ያመቻቸ የአማርኛ ቃል ዘርፍ ነው። ላይ ስለዚህ ከዚህ ጋር ላይ ስናይ ሶስት ስሞች አሉ። እነዚህ ስሞች በእያንዳንዳቸው በገላጭነት ተቀምጠዋል። የተቀመጠችበት ከፀሐይ ላይ እንደሆነ በወንበር እንደሆነ የሚገልጽ የግስ ገላጭ ሆኖ መጡ። ይሄ ወይም ሳብጀክቱ ደግሞ ጽጌ ረዳ ናት። እንግዲህ በሳብጀክት ወይም ባለቤትና ድርጊት ተቀባይና ድርጊት የሚፈጸምበትና ድርጊት ተቀባይ የሚባል ነገር አለ። በአማርኛውም ልክ ሳብጀክትና ኦብጀክት እንደሚባለው ማለት ነው። ስለዚህ ጽጌ ረዳ ወንበር አውጥታ ፀሐይ ላይ ተቀመጠች። እሺ። በእንደዚህ ማስቀመጥ እና እናንተ እየጻፋችሁ መለማመድ ስታነቡ ደግሞ ይህ እያንዳንዱ ወርድ እንዴት እና እንዴት አድርገን ብንጠቀም ትርጉም ያለው ቃል ልናገራለን እናወራለን ብላችሁ ኮንፊደንስም እንዲኖራችሁ እንደዚህ ቃላትን እየተጠቀማችሁ ብትለማመዱ ጥሩ ነው። የዘይነባ የዘይነባ የዘይነባ ህፃን ህፃን ልጅ ልጅ ሲሮጥ ሲሮጥ ተደናቅፎ ተደናቅፎ ወደቀ ወደቀ። ይሄው እንግዲህ እነዚህ ቃላት እያቸው የዘይነባ ህፃን ልጅ ሲሮጥ ተደናቅፎ ወደቀ የሚሉ የተለያዩ ቃላት አሉ። እነዚህን ደግሞ በስርዓት ደርድረን አረፍተ ነገር መመስረት በዚሁ ቃላት ማንበብ ትችላላችሁ። ከዚህ አረፍተ ነገር ምን ማለት እንደሆነ ታውቃላችሁ። በአረፍተ ነገር ውስጥ ደግሞ የቃላት ድርሻ ምንድን ነው የሚለውን ታውቃላችሁ። በአንድ ድንጋይ ሁለት ወፍ የሚባለውን አይነት መረጃ ስለምታገኙ የዘይ ነባ የዘይ ነባ ህፃን ልጅ ሲሮጥ ተደናቅፎ ወደቀ። እንግዲህ ድህረ ቅጥያ የሚባል አለ። ዘይነባ ዋና ቃል ቢሆን የተጨምሮበት የዘይነባ የዘይነባ ይህ ባለቤትነት ባለቤትነት የሚያመለክት ወይም ፖሰሽን የሚያመለክት ቅጥያ ሆነ ማለት ነው። በእንግሊዝኛው ፖሰሽን ይባላል። እሱን የሚያመለክት ቅጥያ የ በመጀመሪያ በቃል መጀመሪያ የመጣ ቅጥያ አለ። ስለ ቅጥያዎች ስላሳየኋችሁ፣ ከቃል መጨረሻ፣ ከቃል መጀመሪያ ወይም ከመሀከል፣ በሌላ አባባል ድህረ፣ ቅድመ እና ከመሀከል ሲሆን ደግሞ ውስጠ ግንድ ግድ ቅጥያ ይባላል። ድህረ ቅጥያ እና ቅድመ ቅጥያ ይባላል። ወይም ደግሞ ከቃል መጨረሻ፣ ከቃል መጀመሪያ እና ከመሀከል ሊገባ ይችላል እያልኳችሁ ነበር። በዚያ መሰረት የዘይነባ ይላል የ ከቃሉ መጀመሪያ ላይ የገባ ቅጥያ ሆኖ እዛ፣ የዘይነባ ሕፃን ልጅ ሲሮጥ ተደናቅፎ ወደቀ። እሺ ይሄ ልጅ ደግሞ የስም ገላጭ ደግሞ፣ የዘይነባ ሕፃን ልጅ። የማን ልጅ ነው? የዘይነባ ሕፃን ልጅ። ስለዚህ የዘይነባ በመሆኑ የባለቤትነት አመልካች ገላጭ፣ የስም ገላጭ ሆነ ማለት ነው። እዛ ሲሮጥ ተደናቅፎ ወደቀ። እነዚህ ተደናቅፎና ሲሮጥ ደግሞ ያወዳድቁን ወይም ወደቀ የሚለውን ይገልጻሉ። ሲሮጥ ምን ሲያደርግ ሲሮጥ። እንዴት ወደቀ? ተደናቅፎ። ከዚህ ላይ ሆነን ጥያቄ ስንጠይቅ ከኋላው መልስ የምናገኝባቸው ነገሮች የዚህ ገላጮች ወይም ይህን ደግሞ ምን አልነው ግስ ወይም ማሰሪያ አንቀጽ የዚህ ገላጭ እንለዋለን። የግስ ገላጭ ከስሙ ላይ ሆነን መረጃ የምናገኝበት ከሆነ ደግሞ የስም ገላጭ በኋላውም ቢመጣ በፊት ይሄ ነገር የስም ገላጭ ይባላል። የማን ሕፃን ነው? የዘይነባ ሕፃን ልጅነቱ ምን አይነት ልጅ ነው? ሕፃን ልጅ የሚለውን ስም ስለሚገልጽ ይህ ከስም በፊት የመጣ ወይም ከስም በኋላ የመጣ የስም ገላጭ ይሆናል ማለት ነው። ስለዚህ እነዚህ ቃላት እንዴት እንዳገለገሉ እየተረዳችሁ ይመስለኛል። ወደ ቀጣዩ እንሂድ። ቀጣዩ እነዚህ ቃላት ተደርድረዋል። እነዚህን ደግሞ እንዴት እንደምንጠቀማቸው ላሳያችሁ። ረጅሟ ረጅሟ ተማሪ ተማሪ ራብያ ራብያ በጥሩ በጥሩ ውጤት ውጤት ተ መረቀች እያንዳንዱን፣ እስኪ እናንበብ አብረና እናንበብ። ማንበብ የሚያስቸግራቸው ልጆች በቀላሉ ማንበብ እንድትችሉ በዛውም፣ እንዲሁም ደግሞ አረፍተ ነገር እንዴት እንደምትሰሩም ቃል ብቻ ሳይሆን አረፍተ ነገርም መስራት እንደምትችሉ ከቃላት እንደርድራችሁ እንድታቁ። ረጅሟ ተማሪ ራቢያ በጥሩ ውጤት ተመረቀች ይላል። እነዚህ ቃላት በአረፍተ ነገር ውስጥ ደግሞ በስርዓት ደርድረን ትርጉም እንዲሰጥ አድርገን ስናቀርባቸው እያንዳንዳቸው የስም ገላጭ የግስ ገላጭ ስሞች፣ ግሶች እየሆኑ እንዴት እንደሚያገለግሉ ደግሞ እናሳያችሁ። ረጅሟ ተማሪ ራቢያ በጥሩ ውጤት ተመረቀች፣ ተመረቀች። ይኸው እዚህ ያሉት ናቸው ሁሎቹ። ረጅሟ ይኸው ተማሪ ራቢያ ስሙ ነው። በጥሩ ውጤት ተመረቀች። እሺ፣ አሁን ረጅሟ ተማሪ ራቢያ ራቢያ ምን አይነት ናት? ምንድናት? ተማሪ ናት። ራቢያ ምንድናት? ረጅም ናት። ራቢያ ምነው? ስም ነው ራቢያ ስም ነው፣ የሰው ስም እዚያ ምናት? ከስሙ ላይ ሆነን ጥያቄ ስንጠይቅ መልስ ምናገኘው? ራቢያ ምንድናት? ተማሪ ናት። ራቢያ እሺ፣ ምን አይነት ተማሪ ናት? ረጅም ተማሪ እሺ ከዛ ቀጥሎ ማሰሪያ አንቀጽ ወይም ግስ አለ። ምን ሆነች? ተመረቀች የሚል ማለት ነው። የድርጅ ወይም ድርጅቱ ራቢያ ምን አደረገች የሚለው ድርጅት ወይም አክሽን ማክሽን ከሆነ ግስ ወይም ማሰሪያ አንቀጽ እየተባለ የሚጠራው ተመረቀች ነው። ከዚያ ከተመረቀች ላይ ሆነን ስናወራ እንዴት ተመረቀች? በጥሩ ውጤት። በጥሩ ውጤት ተመረቀች። ስለዚህ በጥሩ ውጤት የሚለው የግስ ገላጭ ሲሆን፣ ረጅሟ ተማሪ የሚለው ደግሞ የስም ገላጭ። ራቢያ ስም፣ ተመረቀች ደግሞ ግስ ወይም ማሰሪያ አንቀጽ። አረፍተ ነገሩ የተቋጨበት ወይም የአረፍተ ነገሩ ሙሉ መረጃ የተገኘው ከዚህ ላይ ነው ማለት ነው። ሌሎቹ ይህንን የሚገልጹ ናቸው። ስሙንና ይህን እየገለጹ የመጡ ናቸው። እሺ ቀጣዮቹ ደግሞ የተደረደሩ ቃላት እንደዚሁ፣ እናንብባቸው። ጥቁሩ ጥቁሩ ጥቁሩ፣ ሰለሞን ሰለሞን፣ ከባህር ዳር ከባህር ዳር፣ ትናንት ትናንት፣ ጥዋት ጥዋት፣ መጣ መጣ። እስኪ እያንዳንዱን ከኔ ጋር አንብቡ። ጥቁሩ ሰለሞን ከባህር ዳር ትናንት ጥዋት መጣ። እንግዲህ እነዚህ የተለያዩ ቃላት በአረፍተ ነገር ውስጥ ደግሞ ስንደረድራቸው ይኸው፣ ጥቁሩ ሰለሞን ከባህር ዳር ትናንት ጥዋት መጣ። ከዚህ ላይ ስሙ ማን ነው? ሰለሞን ወይም ሳብጀክት ተብሎ የሚጠራው ሰለሞን፣ የአረፍተ ነገሩ ባለቤት ሰለሞን ነው። ሰለሞን እሺ በርቡ መጣ መጣ፣ ወይም ማሰሪያ አንቀጽ የሚባለው ወይም ግስ መጣ ይሆናል። እሺ ሰለሞን ምን አይነት ሰው ነው? ጥቁር። ሌላ ምናልባትም ከሰፈራችን ሌላ ቀይ ቢኖር፣ ይህንን መለያ የሚሆነው የሰለሞን ጥቁር የሚሆን አይደንቲፊኬሽን ወይም የስም መግለጫ ወይም የስም ገላጭ የሚባለው መጧል ማለት ነው። ይሄ አድጀክቲቭ ከዛ እንዴት መጣ፣ ከየት መጣ የሚለውን ደግሞ ግስ የሚገልጹ ከየት መጣ? ከባህር ዳር። መቼ መጣ? ትናንት፣ ምን ሰዓት ጠዋት። የሚለውን ስለአመጣጡ የሚደረድሩ ከባህር ዳር፣ ትናንት፣ ጥዋት የሚሉ የስም ገላጮች ናቸው። ይሄ ባህር ዳር ዋና ቃል ቢሆን ከ የሚለው ደግሞ መስተዋድድ ሁኖ ወይም ይህንን ወደ ገላጭነት አዋዶ አስማምቶ ወደዚህ እንዲገልጽ ይህም መረጃ እንዲሰጥ አድርጎ ቃሉን አስተካክሎታል። እነዚህ መስተዋድድ እያልን ስናቀርብላቸው የነበር ከአለ እነዚህ ደግሞ የግስ ገላጭ ናቸው። ይሄ የስም ገላጭ ሆኗል። ወደ ቀጣዩ እንሄድ እስኪ። እሺ፣ እነዚህ ቃላት ተደርድረዋል። አብረን እናንብብ። የሚየሮን የ ሜሮን የሜሮን ጓደኛ ጓደኛ ጓደኛ ስለአመማት ስላመማት ትናንት ትናንት ወደቤት ወደ ቤት መጣች መጣች ይኸው የምታዩአቸው ቃላት የሜሮን ጓደኛ ስላመማት ትናንት ወደ ቤት መጣቸው ቃላት አሉ። እነዚህን ቃላት ደግሞ በስርዓት ደርድረን አረፍተ ነገር ውስጥ ያላቸውን ስናይ የሜሮን ጓደኛ ስላመማት በጠዋት ወደ ቤት ተመለሰች ወይም መጣች። እሺ ይሄ አውዳዊ ፍቺ ወይም በአረፍተ ነገሩ አውዳዊ ፍቺ ተመለሰች ወይም መጣች ተመሳሳይ ትርጉም ይኖረዋል። በአረፍተ ነገር ውስጥ ለዚያ ነው የተጠቀሙት። በሌላ አባባልም እናንተ ቃላትን እንዴት እንደምታስገቡ ይህንን ብቻ ሳይሆን ስደረድሩ ሌሎቹን ቃላትም እንዴት አድርጋችሁ እንደምትጠቀሙ ለማሳየት ይጠቅማቸዋል ብዬ አስቤ ነው። እናንተ ቀጥታ ይህንን ደርድራችሁ ጻፉና ተለማመዱበት። እኔ እንደዚህ ያደረጉት። እሺ ከዚህ መሀል የሜሮን ጓደኛ የሜሮን ጓደኛ ስላመማት ስላመማት በጠዋት ወደ ቤት ተመለሰች። አሁን የሜሮን ጓደኛ ማናት? እሷ ናት። ከዚህ ላይ ሳብጀክቱ እሷ ወይም ፕሮናውን የሆነ ነገር ነው። እሷ ማናት? የሜሮን ጓደኛ። ስለዚህ የሜሮን ጓደኛ የስም ገላጭ ሆነ ማለት ነው። ለምን ተመለሰች? ለምን መጣች? ስላመማት። እንዴት መጣች? መቼ መጣች? በጠዋት መጣች። መቼ መጣች? ለምን ነው በጠዋት መጣች? ወዴት መጣች? ወደ ቤት። ስለዚህ እነዚህ ነገሮች ስላመማት፣ በጠዋት ወደ ቤት የሚሉት የግሱ ወይም የማሰሪያ አንቀጹ ገላጮች ናቸው። ከዚህ ላይ እሷ የሚል ፕሮናውን አለ በእንትን በውስጥ ታዋቂነት እሱ የሚገልጸው ደግሞ የሚሮን ጓደኛ መሆኗን ነው። የባለቤቱ ሳብጀክት እሷ ይሆናል። ስለዚህ እንደዚህ ጠንከር ያለ አረፍተ ነገርም ለማየት ይጠቅማቸዋል ብዬ ነው። ሌሎቹ ቀለል ያሉ ስለሆኑ ታያቸዋላችሁ። እነዚህን ደግሞ እንደዚሁ እናንተ ድርድራችሁ፣ በስርዓት ጽፋችሁ እንደዚሁ ተለማመዱባቸው። ከዛ እነዚህ የምታያቸው ቀለል ያሉ ደግሞ አምጥችላችኋለሁ። ሰኢድ ሰኢድ መምህር

አይደለም የው በተለያየ ሁኔታ አነበብ ናቸው። እናንተም እኛ ጋር እያነበባችሁ እንደሆነ እርግጠኛ ነኝ። እሽ እነዚህን ቃላት ደግሞ እንዴት በደንብ አሳክተን ደርድረን በስርዓት ስናስቀምጣቸው ምን አይነት መልዕክት እንደሚያስተላልፈው እንየው። ሰኢድ መምህር እንጂ ሐኪም አይደለም ይላል። አሁን ይህን ስታነቡ ሰኢድ መምህር እንጂ ሐኪም አይደለም። እኔ በአንድ ላይ አድርጌ ላንብበው። ሰኢድ መምህር እንጂ ሐኪም አይደለም ይላል። ሰኢድ መምህር እንጂ ሐኪም አይደለም። አሁን ሀረጉን ከሀረግ ለማያያዝ ለማጣመር የተጠቀምንበት ኮንጃክሽን ወይም ማያያዝ አያያዥ ቃል እንጂ ይሁን ከዚህ ሰኢድ ስም ነው። ሰኢድ ሰኢድ ምንድነው መምህር መምህር የሚለው የሙያ ነው። ስለዚህ ይሄ ሰኢድ ምንድን ነው የሚለው መምህር እንደሆነ ይገልጻል። ከሳብጀክቱ በኋላ መጡ ማለት ነው። መምህር ሃዛ ይሄ እንጂ አያያዥ ነው። ይህንን ሀረግ እና ሐኪም አደለም የሚለውን ይህንን ሀረግ አያያዘ። ሐኪም አደለም ምን አደለም? ሐኪም። ይህ ደግሞ የግስ ገላጭ ሐኪም አደለም ሐኪም አደለም ምን አይደለም ማለት ሀኪም አይደለም። መሆንና ለመሆኑ ነው የሚገልጸው ይህ ስለሆነ ሀኪም አይደለም ይህ የመጣ ገላጭ ሆኖ ነው። ስለዚህ ይህ ግስ ሆነ፣ ሰኢድ ስም ሆነ። ስለዚህ እንዴት እንደዚህ አድርገን ተጠቀምንባቸው ማለት ነው። በዛሬው ዝግጅታችን ከዚህ ጋር እናበቃለን። አትረፈንበታል። ስለ አማርኛ መረጃ አግኝተናል፣ ጠቅሞናል፣ ተጠቅመንበታል ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን፣ አበረታቱን። ሰላም ሁኑ በሌላ ዝግጅት እስከምንመጣ ቻው